አንድ ነጥብ አምስት ሄክታር ዘርና በአንድ ነጥብ ሄክታሩ ደግሞ አምሳ ምናምን ኩንታል ስንዴ አገኝተናል። ከዛም ባሻገር ደግሞ እንደገና ደግሞ ኢዳውን መልሰን እንደገና አሁንም ተደራጅተን አሁንም ማለት ነው እዛ ጋ ስንዴ ዘርተናል፣ አንድ ሄክታር ዘርተናል። አሁን እየታየ ነው አበባ ይላ ነው በአሁንሰል አራት ዓመት ነው ወደ ስንዴ ዘር ጀምረን በበጋ መስኖ ውጤት ማግኘት ከጀመረን ማለት ነው። አካባቢው እንደሚታዩት ስንዴ የሚታዩት ሁሉም የበቀለው በመስኖ በወጣቶች ተደራጅቶ ነው። ይህ ልወትሮው ለራስ ጥረት ብቻ የተሆን ዘርፍ ምቹ የስራ እድል በማድረግ የመጣ ውጤት ነው። ባለፉት ጥቂት ዓመታት ከግለሰብ ተነስቶ በርካቶችን አስተባብሮ ጉዞውን የጀመረው ሀገራዊ ጥረት በአህጉሪቱ ቀዳሚውን ስፍራ እንድንይዝ አድርጎናል። ሴክተሩን ለሚያውቁ ሰዎች ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ኢትዮጵያ ያስመዘገበችው ድል በርካታ አፍሪካውያንን ለለውጥ የሚገፋፋ ስለመሆኑ የናይጄሪያው ዲፕሎማት ጋዜጣ ዋና ስራ አስፈጻሚ ይናገራሉ። የተጀመረው ጥረት በዚሁ ከቀጠለ ካላት አቅም ጋር ተዳምሮ የአህጉሪቱ ማዕከል እንደሚያደርጋት አያጠራጥርም ይላሉ። በብዛት ስንዴ ይመጣልን የነበረው ከሩሲያና ዩክሬን እንደነበር መርሳት የለብንም። ጦርነቱ መከሰቱ እዚህ ላይ ጫና በመፍጠር አቅርቦቱን አስተጓጉሏል። ኢትዮጵያ አሁን በዚህ አምራችነቷ ከቀጠለች የአገሪቱ ማዕከል እንደምትሆን በእርግጠኛነት መናገር ይቻላል። ወደ አውሮፓና ሌሎች ሩቅ ሀገራት የምንከራተትበት እዚሁ በአፍሪካ እንፈተዋለን። የተመለከትነውም የሚደነቅ እድገት ነው። ናይጄሪያ፣ ጋና፣ ሌሎችም ሀገራት ግዢያቸውን እዚህ ያደርጋሉ። ይህ ደግሞ የኢትዮጵያን ጂዲፒ የሚያሳ ትልቅ እድል ነው። የአህጉሪቱን ፍላጎት ወደ መሬት ማውረድ የሚቻለው እንዲህ አይነት ተግባር ሲጠናከር እንደሆነ ይጠቅሳሉ። ከራስ አልፎ ለገበያው መትረፍ በመንግስታት ብቻ ሳይሆን በህዝቡ መካከል የሚፈጥሩ ትስስር እንዳለም ያስረዳሉ። የምርታን ምርታማነት የሚፈጥረው ትስስር ህብረታችንን ያሳያል። ስለ ምርት ግዢ ስታነሳ ሀገራትን በማስተሳሰር ዝማኔን እንድትጋራ እድል የሚፈጥር ምቹ ሁኔታ ነው። ከመንግስት አልፎ የአካባቢው ነዋሪ ላይም ለውጥ ያመጣል። እህል ፖለቲካ ከሆነ ዓመታትን ባስቆጠረበት ዓለም የምግብ ሉዓላዊነት ከፍተኛውን ድርሻ እንደሚወስድ የሚጠቅሱ የዘርፉ ምሁራን ደግሞ የጥናቶቻቸውን አጋጣሚ ያስታውሳሉ። የዛ አገር ሰው እንዴን፣ ሰላም ነህ ወይ? ከብቶች እንዴ ናቸው? ዝናብ አለ ወይ? ይባባላል ሰው እና፣ በተለምዶ የትም ማህበረሰብ ውስጥ አለ ይሄ እና ሰውየ ምንድነው? ምሎ ምላሽ ዝናብ ምን ያደርጋል? ካናዳ ይዝነብ። ለምን ካናዳ ከዘነበ? ስንዴ ካናዳ ይመጣል። ያን ያህል በልመና ላይ ምልመናን መጸየፍ ሳይሆን እንደ ባህል ተቀብለን በቃ አጎብድደን በነሱ ህይወታችን በነሱ ላይ እና ለማኝ ሰው ደግሞ አንድን አይንም ሞልቶ ሌላውን ሰው መናገር አይችልም። ስለ መብቱ መከራከርም አይችልም። ይህንን መርታት የሚችለው ማምረት ነው የሚል ምላሻቸውን በስንዴ ተሞክሯችን እንደምንችል አሳይተናል ይላሉ። ጥያቄ ማንሳት፣ በነፃነት አቅጣጫን መቀየስ የሚመነጨውም ከዚሁ እንደሆነ ካለፉት ዓመታት መማር እንደሚቻል ጠቁመዋል። አትሊስት እንደ ሞራል ከድህነት ሰብረን ልንወጣ እንችላለን። በቃ ከተሰራብን ማይንድ ሳይት ሰብረን ከዛ ፍሬምዎርክ ሰብረን ለአፍሪካ ለሶስተኛ ዓለም አርአያ ማንሆንበት ምክንያት የለም። ልክ አሁን በነበርነው ዚል መቀጠል ከቻል መሬት አለን እኮ፣ ያልታረሰ ሰፊ መሬት አለን እኮ። ትላልቅ ወንዞቻችን እኮ እየፈሰሱ ናቸው፣ ዛሬ እኛ እየተራምን እየፈሰሰ ነው ያለው እና ይህን ሁሉ ነገር ሀብት፣ ያለንን ሀብት መሬት ውስጥ ያለውም በእጃችን ያሉንም በአግባቡ መጠቀም ከቻልን አይ ቲንክ ሀገራችን በአጭር ጊዜ ውስጥ ቀይረን ወደምንፈልገው በዓለም ላይ ራሳችን ማየት የምንፈልግበት ቦታ ላይ ማድረስ የሚያስችለን ሁኔታ አለ። ኢትዮጵያም ልጆቿን አስተባብራ የጀመረችው ጉዞ መቆሚያዋ ሳይሆን መስፈንጠሪዋ ስለመሆኑ ዛሬም ማሳያዎቹ በርካታ ናቸው። በስንዴ ብቻ ሳይሆን በቡና በሻይ በቅባት እህሎች ያየን እንደሆነ ባለፉት ጥቂት ዓመታት የመጣው ምርታ ይበል ይበርታ ይቀጥል የሚያስብል ነው።